ሰላምታዊ ቆይና፣ ልጅቷን ምን አድርጊ ነው የምትላት? አደየን ሚስት ነች። ምን ማንቺ፣ አሹ ቤት ለአንድ ቀን ነው የተፈጠረ። ችግር አለ አሹ? የለም እዚህ ከመጣሁ ብዙ ጊዜ ሆኖታል። ያው አሹ ስራ ከጀመረ በኋላ እዚህ መጥቶ አያውቅም። ታዲ ጌጅ የሆነ መፍትሄ መፈለግ አለብኝ። እኔ ግን እንደሚመስለኝ አዲ አሹን አሳግተዋለች። ምን ምንድን ነው የምታወሪ? ቆይሄ ደግሞ ምን ማለት ነው? አላውቅም ሮሚ፣ እኔ ግን እንደዛ ነው የሚመስለኝ። አሹ እንዳይናገርባት ለማሚ አዲ እያሳገተችው ይመስለኛል፣ እንጂ እንዴት አንቺ ጋር አልመጣም? በፍጹም ታዲ፣ አሹን በፍጹም ልትጎዳ አትችልም። ደግሞ አዲ ያደረገችው የምትሆን ነገር አላደረገችው። ምን ነው ምን ነው ማየት አይቻልም ወይስ አይናፈር ነው? አረ፣ በፍጹም ቤት እኔ ናፋር አይደለሁ። ታስታውቂያለሽ፣ አዴ ግመን በደልኩሽ። ምንሽ ነው አንቺ ልሽ ነገር? አቤት፣ ምን የተፈጠረው? እኔ ግን ከአንቺ ይሄን አልጠብቀው ነበር። ስትጫወት አግኛት ነበር፣ ስትቻት ነበር። ባስቀመጥኩት ቦታ ግን አልተገኘችም እሷ ደስ ይበላችሁ። እማዬ እራሷ ናት እንደዚህ ያደረገችው እሷ ናት ተባለሽ። ዳይመንድ እና ኪንጎ ምን ለማግኘት ነው እሷን የሚገጠግጧት? እነሱ የራሳቸው ምክንያት ይኖራቸዋል። እማዬ በቃ ቆይ፣ ወዴት ነው የምትሄጂው? መጨረስንና አሻንጉሊት መስጫት የራሴ ለማንም አልሰጡም። ገና ጨከሶቹ ሳይሆን ፈንክቱት ፈንክቱት ነው የሚላቸው መሰለኝ። በደንብ አያዋርም። ያው እንግዲህ ስለምትኮሳተር ነው። እና እንደሚያልሽኝ፣ የእነሱን አላውቅም። እኔ ግን ይመቸኛል። ከማያውቁት ሰው ጋር አፍላፍ የማይካፈት እረጋ ደርበብ ያለ ሰው ይመቸኛል። ለምን የፍቅር እናት ወንጀለኛውን መለየት አቅቷታል። ታዲያ ዛሬም አደይን ከቤት ማባረር ደርሳለች። አሹም ከነፍቅር ቤት ከወጣ በኋላ ወንጀለ በደንብ መርምራችሁ አጣሩ። እኔ ግን እማየት ሞት እጅ እንደሌለበት አረጋግጥላችኋለሁ። ስለ አደይ ቢሆን በሙሉ ልቤ መሰክርላታለሁ። የአደይን ንጽሕና ሊነግራቸው ቢሞክልም የሚሰማው ግን አላገኝም። ታዲያ አደይን ከዛ ቤት ለማስወጣት ሁሉም ፍላጎቱ ስለነበረ አሹን የሚሰማው ሰው አልነበረም። የፍቅር እናትም እንደዛው አይኗ ታውሯል። የትኛው ወንጀለኛ እንደሆነ ማንኛው ጥፋተኛ እንደሆነ ልታውቀው አልቻለችም። ይባስ ብላ ወንጀለኛዋን በቤቷ እያኖረች ነው፣ አደይን ያባረረቻት ፍቅርም ብትሆን ከጥላቻዋ የተነሳ እሷም ተመራዥ ብትሆን እንኳን ፍቅር እናት የመረዘችኝ እማዬ፣ አደይን እዚህ ቤት ማየት አልፈልግም። እዚህ ቤት እኔ እናቴ ነሽ አልልም በማለትም ለእናቷ ትነግራታለች። ታዲያ የልጇን ነገርም በመቀበል ሁሉንም ነገር አምና ተቀብለዋለች። እሱም ታዲያ ተነ ፍቅር ቤት ትቶ ከወጣ በኋላ ምን አይነት ጉዳት እንደደረሰበት ባይታወቅም በክፉኛ ተዘርሮ አግኝቶታል። ታዲያ ደመቀና ሩማንም በፍለጋ ላይ ሳሉ ሲያዩት ክፉኛም ይደናገጣሉ። ሰላም፣ ጤና ይስጥልኝ ውዴቻና ለቤተሰቦች ሰላማችሁ ይብዛ፣ በዓለም ዳርቻ ያላችሁ በሞላ ክፍል 119 ባለፈው ክፍል ያለቀው ቤዛን ደመቀ ክፉኛ ከዛና ከዚ ያላተማተሳለ ወይዘሮ ታለማይተው ምን እያረጋችሁ ነው? በማለት ብላም ተጠግታቸው ተጠይቃቸው አለ። ታዲያ ቤዛ ተንኮለኛዋ ካደይጋ ተመሳጥረው መርዝን ካበሉ በኋላ አሁን ደግሞ ለአደይ ጥብቅና እንደቆሙ ትነግራለች። ታዲያ ወይዘሮ ታለምም የቤዛን ንግግር ነበር ያዳመጠችው። የደመቀን እትዬ ስሙኝም በማለትም ደመቀ ሊነግራቸው ቢያስብም ከእኔ ውጪ ምን ልስማ በማለት ሁለተኛ ምዛ ሰፈር እንዳያዋቸው በዛቻ ተናግረዋል። ቤዛንም ታዲያ እጇን ይዛ ነይ እንሂድ አንቺ በማለት ወደ ቤት ይዛት ገብታ ታዲያ ከቤዛም ጋር ምን አገናኛችሁ ብላ ስትጠይቅ እኔ ምን አውቃለሁ ማዬ፣ እኔ በወጣው በገባሁ ቁጥር እንደዚህ እያሰቃዩ ነው በማለት ቤዛ ነፃ ለመሆን ራሷን እየሸፈነች ነው ያለችው። እኖር ግን አደይ ላይ ያደረገችው ሴራ ቤዛ ግን ታምናለች አዴይንም ሆነ ብላ ከነሱ ጋር እየተመሳጠረች እሷ ላይ ጉዳት ለማድረስ እንደምትፈልግ ነበር የነገረቻት። ታዲያ ሁለተኛ ቤዛን እንዳትነኳት በማለትም አዴይን ከቤትም ከደረሱ በኋላ ዴቭና አዴይ ከበረንዳ ላይ ያገኟቸዋል። ታዲያ ምንድነው የተፈጠረው? ምን እየሰራሽ ነው በማለት አ ቤዛም ታዲያ ሌላ ማን ሊመርዛቸው ይችላል? አዴይ ናት። አንቺ እኮ በደንብ ስለማታውቂያት እንጂ አዴይ በጣም መጥፎ እንደሆነች ትነግራት የፍቅርም እናት ታዲያ የቤዛ ንግግር እውነት ነው ብለው ተቀብለውታል። ከበረንዳ ላይም ሲያገኟት እውነት ይህን የምታረጊ አልመሰለኝም እስከ ዛሬ ድረስ እየተጫወሽብኝ ነው በማለት አደይን በጥፊ መተዋታል። ፍቅር ዴቪንም አደይን ከዚህ ቤት ማስወጣት አለብን። እኔ እናንተን እኔናንተንኮ መርዛ ገላን ነበረ አንተ ግን አሁንም ከስር ከስሯ ትላለህ በማለት አንተ በህይወት ልታጠፋ የፈለገችውን ሴት ልታፈቅር ትችላለች? በማለት በፍቅራችንም መሀል መታ። እኔ እናንተ ስለምንዋደድ ያንን ለመላየት ያደረገችው ነው በማለትም ሴራዋን እና ተንኮሏን አሁንም ቢሆን አርፋ አልተቀመጠችም፣ ምን ለማሰመን ብትሞክርም፣ ዴቭ ደግሞ በፍጹም አደይ አታደርገውም፣ አታደርገው። አሁን አንቺ የምታወሪውን ነገር አልሰማሽም። አደይ ሚስቴናት ቀለበትም አሰርኩላትም እኔ ነኝ እያ እውነቱን ሲነግራት፣ ይሄን የሰማችሁ ፍቅር ምን ያክል አይነህ ቢታወር ነው ለሷ ቀለበት ገብሰህ የምታደርግላት፣ በእኔና በአንተ መሀልም ፍቅር እንዳለ ነው። ስለዚህ በአይነህም አይቻለሁ እኔን እንዴት እንደምታፈቅረኝ በማለት እናንተ ፍቅራችንን እንዳንቀጥል አደይ በመካከላችን እየገባች ነው። እሷን ከህይወታችን እናስወጣና እኔና አንተ በፍቅር ከነፍንበል ደቭን እየ እያባበለች እየሞከረች ነው። ደቭ ግን ሊሰማት አልቻለም። ብቴኝ አሰማሽም ከአንቺ ጋራም የሚያገናኘ ነገር ምንም ነገር የለም እንዳችም ነገር የለም በማለት ሲነግራት፣ ፍቅርም እብድ ትሆናለች። ታዲያ ባዴ ክፍልም ገብታ አሻንጉሊት እየነካካችም ታዲያ ይህን አሻንጉሊት የኔ ነው ብል ያውቅብኝ ይሆን እንዴ በማለት እያብሰለሰለች ነበረ። ወዲያውም አዴ ስትገባባት ምን እየሰራች ነው ስትላት ያው ግልምጫዋን ሰታት ተክፍሏ ትወጣለች። ታዲያ አሻንጉሊቱ የኔ ነው በማለት ታዲያ የቤተሰቦቿንም ቤት በክስ ላይ በፍርድ ለሷ ተሰጥቷታል። ታዲያ እስካሁን ድረስ ታዲያ ቤቱንም ገና አልተረከበችም። ግን ደግሞ አክስቷ ከቤት ወጥታ የት እንደምታርፍም እያሰበች ነበረ። ታዲያ እኔ ምን አገባኝ፣ የትም ትሄድ። እስካሁን ድረስ በእናትና በአባቴ ንብረት ስትጠቀም ቆይታለች እኔ ደግሞ ሰባት ዓመት ሙሉ ስታሰቃየኝ ቆይታለን። ብላም እየነገረችው ታዲያ በዚህ እድሜሽ እኮ የቤት ባለቤት የዚሁን ሁሉ ንብረት ባለቤት ስትሆኝ ሰባ ዓመት እንኳን ሰርቶ የሚያገኘውን ሰው ነው ያገኘሽው ይላት። የሚያስገርም ነው ታዲያ አሁን ደስተኛ መሆን አለበት። እሷም ታዲያ ከገንዘቡም በላይ እናትና አባት የኖረውልኝ ምን ነው ድሃ በሆንኩኝ ብላም እየነገረችው በዚህ መሀልም ታዲያ ስለ እናቱ ትውስታ ማሰብ ይጀምራል። ታዲያ ለምለምም ስለ እናቱ የእናቱን ነገር እንዲያስተዋውቃት ትፈልጋለች። ታዲያ በዚህ መሀልም የእናቱ መሀል የእናቱ ነገር ሲነሳበት ባቡሬ ቤቱን ለቆ ነበር የወጣው። ታዲያ ተከትላ በመሄድ ለምለምም የማይሆን ትውስታ ውስጥ ከተትኩ መሰለኝ እናት በህይወት የለችም ወይ እንዴት ነው ከቤት አስወጥቶ ጎዳና ላይ ልትወርቅ የቻልከው? ነገሩን ታዲያ ለመስማት ከወቅቷ ነበረ። ባቡሬም ታዲያ እናቱ በህይወት ብትኖርም እብድ የተባለች በሌሎች ሰዎች ምንም አይነት ተቀባይነት እንደሌላት እሱንም ቢሆን ልጄ ብላ እንደማታውቀው ማለትም እሱን በምታሳድግ ሰዓት የሴትኛ ዳሪነት ሰራች ስታሳድገው እና ብዙ ፈተናና ስቃይ እንደደረሰባትም ከዛም በኋላ የአእምሮ በሽታም ስላጋጠማት በሌሎች ሰዎች እየተፈራ እንደሆነችም እየገለጸላት ነበር። ደግሞ እንደዛም ቢሆን መተዋወቅ እፈልጋለሁ ውሰደኝ ትለዋለች። ግን ደግሞ አንቺን እኮ በአሯሩጣ ነው የምትመታሽ ይላል። የፍቅር እናትም ታዲያ ከቤዛ የሰማችውንም አሁንም ቢሆን ሩታም ባዴ ላይ እሷ ናት የመረዘችው፣ እንዲሁም አሹንም ራሱ እንዳይነግርባት አሳ አሳግታው ይሆናል በማለት ወንጀለኛ እያደረገቻት ነው ያለችው። ታዲያ ሩማንም አደይ እህቴ ምንም ነገር አታደርግም፣ እሱን ምንም ልታደርገው አትችልም፣ እሷም ንጹህ ናት፣ እንደዚህ አትበይ ብላም ከሩታ ጋር ይመላለስ ሆንም፣ ቢሆን ሩታ ያች አደይ ናታ፣ ማን ሊመርዛቸው ይሆናል ብላ ለወይዘሮት አለምም ትነግራታለች። ሰራን ታዲያ አሁኑን አደይን ከዚህ ቤት ካላስወጣሽልኝ እናቴ ብዬ አልጠራሽም። ለምንድነው ለምንድን ነው አደይን የማታባረርልኝ እማዬ? አሁንስ እናቴ መሆንሽንም እየተጠራጠርኩ ነው። ታዲያ ከሁሉም የሰሙት እናት እራሳቸውን ለማንን ወንጀለኛ እንደሆነ ባያውቁም አደይን ወንጅለዋታል። ታዲያ ከውጭም ከቤዛ ጋር ሲመጡ ልጆችን የመረሻቸው አንች ነሽ፣ አንቺ ክፉ ሴት ነሽ ለምን ድነው እንደዚህ ስም የምታረጊው በማለት በጥፊም ትመታታለች። ታዲያ አደይም ነገሩን ለማሳመንም ብትሞክር ማንም የሚቀበላ ስላላገኘች ሁሉ ነገር ከብዷታል። ደፍ አደይም በጥፊ ስትመታ በጣም ተበሳጭቶ እታለምንም ለምንም ለምንድነው እንደዚህ የምታደርጊው? ምን አደረገችስ መጀመሪያ ያለውን ችግር ሳታውቂ ሳትረጅ ጥፋተኛ ማን እንደሆነ ሳታውቂ ነው ወይ አዴን የምትመችው? ጎንበስ ቀና ብላ አክብራችሁ በኖረች ነው ወይ በማለትም እንዴት በቤዛ ንግግር እና በፍቅር ንግግር እንደመረዘቻቸው አድርገሽ ታምኛለሽ በማለትም በንዴት ተናግሯታል። እንዴት እጅሽን አንስተሽ በጥፌ ትመቻታለሽ በማለት ተናግሯታል። ታዲያ ማሚዬ እያለ የሚያከብራት የነበረው ዴቭ ዛሬ ላይ በጣም በንዴት ሲናገራት ነበረ። አደይ ከዚህ ቤት ከወጣይ እኔም እወጣለሁ በማለትም ጥሏት ወደ ውስጥ ይገባል። ቤትሽም ይቀራል። ታዲያ ከነ ፍቅር ጋር በዚህ ሁኔታ መቀጠል እንደማይፈልግ ነግሯት ነበረ። ወደ ውስጥ ይገባል። አደይም ልብሶቿን ለመሰብሰብ ወደ ክፍሏ ትገባለች። ታዲያ ዴቭም ተከትሏት ነበር የገባው አደይ ከዚህም በኋላ በቃ ታቅሜ በላይ ስለሆነ ቤታቸውን ጥዬ መውጣት አለብኝ፣ በማለት ልብሷንም እያስተካከለች እኔም አብሬ ወጣለሁ፣ አንቺ ወጥተሽ ለምንድን ነው እዚህ ቤት የምቀረው? ሻንጣውን አስተካክሎ ሊወጣ ሲል፣ በፍጹም አንተ መውጣት የለብም፣ አብረንም ከወጣን ነገሮች ትክክል አይመጡም። እሱም ታዲያ ዛሬ ብቀርም ነገ ግን አብረን እንወጣለን በማለት አደይም ሻንጣዋን እንዳስተካከለች ልትወጣ ትነሳለች። ፍቅርም ታዲያ አሻንጉሊቷ የኔነት በማለት ለእናቷ ትናገራለች። የፍቅርም እናት አሻንጉሊቷን ስጫት ይሏታል። ታዲያ ከየት አምጥተሽው ነው ሲሏትም በውሸት ካውሮፓ የላከችልኝ አክስቴ ነው ስትል እኔ የእጄ ነው ትላታለች። እናቷም ታዲያ አንቺ አልነበርሽም ስትልክልኝ፣ ይሄ አሻንጉሊት የኔ ነው በማለት በውሸት ድርቅ ብላ ትናገራለች። ታዲያ ልብሶቿንና አሻንጉሊቷን ይዛ አደይ ልትወጣ ልትሰናበታቸው በታች ወደ ሳሎን ስትመጣ ይሄ አሻንጉሊት የኔ ነው ማሚ በማለት ትነግራታለች። ይህንን አሻንጉሊት ፍቅር መጀመሪያም ስለ የኔ ነው ብላ ስለነገረቻት ያንንም በውስጧ ይዛ ይሄ አሻንጉሊት የፍቅር ነው ስጫት በማለት ትናገራታለች አደይን ዴቭን። ታዲያ ይህ አሻንጉሊት ያንቺ አይደለም ፍቅር፣ ዝም ብለሽ አትዋሽ በማለትም ዴቭ ይናገራታል። እሷ ግን ይህ አሻንጉሊት የኔ ነው በማለት ድርቅ ብላ በውሸት የብንም አንተም ተጨምረህ እንዴት ለአደይ ጥብቅና ትቆማለህ? በማለት ብላም በጣም ትናደዳለይ። አደይም ታዲያ የራሴን አሻንጉሊቱ በማለት ትናገራለች። በመጨረሻም አደይ ስለነበረን ቆይታ ከልብ አመሰግናለሁኝ በማለትም ልብቃዋን ጠቅላ ከቤት ወጥታለች። ሩም ታዲያ ከኋላዋ ሲከተል ወዴት ነው ትለዋለች። ወይዘሮ ታለም አደይን ልሸኛት ነው በማለት ተከትሏት ይወጣል። ሮማንም አሹን ስትፈልግ ከርማ በመጨረሻም አስደንጋጭ ነገር በስልኳ ትሰማለች። አሹ ምን ሆነ ብላ እየተርበተበተች ነበረ ተፎሊ ሲደወልላት ማን እንደደወለላት ግን ማንም ያውቅ የለም። ታዲያ ፍለጋውንም ቀጥላ ተደመቀ ጋ ሆነው ዙሪያውን ሲፈልጉ ከቆዩ በኋላ በጨለማም ውስጥ ተዘርግቶ ታየዋለች። አሹ አሹ ብለው ቢጠሩትም እሱ ግን ምንም የሚናገረው ነገር የለም። ታዲያ በምን ደረጃም እዛ ላይ እንዳደረሰውና ማን እንደጎዳውን ባይታወቅም አሹ ሳቂታና ገራገሩ ሰው ዛሬ ላይ አንደበቱ በቱ ተዘግቷል። ታዲያ ሩማንም በጣም ደንግጣ ደማቃም አብረውት ነበረ። ግን ደግሞ ማን እንዲጎዳው ይችላል አሹን? ቀጣይ ክፍል አብረን እናየዋለን። የዛሬው እዙ ላይ አብቅቷል። እንዲሁም ቪዲዮ ላይክ፣ ሰብስክራይብ፣ ሸር በማድረግ አበረታቱኝ እያልኩኝ መልካም ቆይታ ይሆንላችሁ። በያላችሁበት ሰላም ሆኑልኝ።